ለረጅም ዓመታት በኢትዮጵያ የግብርና ልማት ስራው ዝናብ ላይ ጥገኛ ከመሆኑ ባለፈም በቴክኖሎጂ ያልታገዘ በመሆኑ የሚገኘው ምርት በዛው ልክ ዝቅተኛም ነበር። ከጥቂት ዓመታት ወዲህ ግን ከዝናብ ጥገኝነት ያልተላቀቀ የግብርና ልማት ስራ ምርትና ምርታማነትን ማረጋገጥ እንደማይችል የተረዳው መንግስትም፣ ለግብርናው ዘርፍ እድገት የተለያዩ አማራጫዎችን በመፈለግ ወደ ተግባር ገብቷል። ከነዚህ አንዱ ምርትና ምርታማነታቸው የተረጋገጡ የግብርና ቴክኖሎጂዎችን አርሶ አደሩ እንዲጠቀም ከማድረግ ባለፈም ግብርናው ከዝናብ ጥገኝነት እንዲላቀቅ ማስቻል ነው። በተለይም በአካባቢ ያሉ የውሃ አማራጮችን በመጠቀም አርሶአደሩ የመስኖ አማራጮችን ተጠቅሞ በዓመት የምርት ወቅትን በማሳደግ ከራስ አልፎ የተትረፈረፈ ምርት እንዲያመርትም ማድረግ ዋነኛው ነው። በማዕከላዊ ኢትዮጵያ ክልልም ለዘርፉ በተሰጠው ልዩ ትኩረት በክልሉ የተለያየ ደረጃ ያላቸው የመስኖ ልማት አውታሮችን በመገንባት ለአርሶ አደሩ ክፍት እየተደረጉም ነው። የማዕከላዊ ኢትዮጵያ ክልል የመስኖ ተቋማት አስተዳደር ዋና ስራ አስኪያጅ ኢንጂነር ካሳይ ተክሌ እንደሚሉትም በክልሉ በተያዘ በጀት አመት ዘጠኝ የመስኖ ተቋማት መገንባታቸውንና ከነዚህ መካከል አብዛኞቹም ለምረቃ መብቃታቸውን ነግረውናል። በዚህ በጀት አመት ወደ ዘጠኝ የመስኖ ፕሮጀክቶች አካሄደናል። አሁን ለምረቃት የበቁት ወደ አምስት የሚሆኑት ናቸው። እነዚህ አምስት ፕሮጀክቶች የወልዲያ መስኖ ፕሮጀክት፣ የአመካ መስኖ ፕሮጀክት፣ የኤልኩሜ መስኖ ፕሮጀክት እንዲሁም የኮሾና የሬቡ መስኖ ፕሮጀክቶች ናቸው እና የወልዲያ መስኖ ፕሮጀክትን ካየን ወደ 300 ሄክታርና 1200 አባወራ ተጠቃሚ የሚያደርግ ነው። በዛሬው ዕለት የሚመረቁት ሁለቱ ፕሮጀክቶች በምናይበት ጊዜ የኤልኩሜ መስኖ ፕሮጀክት 120 ሄክታር በማልማት 480 አባ እማ ወራ ተጠቃሚ የሚያደርግ ነው። እንዲሁም ያ መካ መስኖ በምናይበት ጊዜ 125 ሄክታር በማልማት ወደ 500 እማ አባ ወራ ተጠቃሚ የሚያደርግ ነው። በክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው ተመርቆ ለአገልግሎት ክፍት የተደረገው በሀዲያ ዞን የአመካ መስኖ ፕሮጀክት የአካባቢው አርሶ አደሮች ዓመቱን ሙሉ ምርት እንዲያመርቱ አስቻይ ነው። በምረቃ መርሃ ግብሩ ላይ መልእክት ያስተላለፉት ርዕሰ መስተዳድር ዶክተር እንዳሻው ጣሰው በአካባቢው ለእርሻ የሚሆኑ ሰፋፊ መሬቶች ያሉ በመሆኑ በጠንካራ የስራ ባህላቸው የተሻለ ምርት በማምረት ተጠቃሚ እንዲሆኑ ለአካባቢው አርሶ አደሮች ጥሪ አቅርበዋል። በቀጣይ የመስኖ አቅሞችን ለማሳደግም የክልሉ መንግስት ይሰራል ብሏል። ሰፋፊ የእርሻ ቦታ አላችሁ። ጠንካራ ስራ የሚሰሩ ሰዎች እንደሆናችሁ መረጃ አለኝ። ይሄን ይዛችሁ ዛሬ የተሰራላችሁን ሁለት መስኖዎች በደንብ ማጠናከር፣ ለወደፊቱም የእነዚህን በተለይ የአንደኛውን መስኖ አቅም የምናሳድግበትን ነገር እንነጋገራለን ብለን እናስባለን። በዚህ ሰርታችሁ ምርታችሁን ወደ ገበያ እንድታወጡ፣ ልጆቻችሁን እንድታስተምሩ፣ ጤንነታችሁን እንድትጠብቁ፣ አካባቢያችሁን በሰላም እንድትይዙ ለሁሉ ነገር ያገለግላል ና ይሄ ዛሬ ተጠናቆ ወደ ስራ የገባ ሁለቱንም መስኖ በአግባቡ እንድጠቀሙበት በዚሁ አጋጣሚ ማሳሰብ ወዳለሁ። የማዕከላዊ ኢትዮጵያ ክልል አብዛኛው የመሬት አቀማመጥ ትላልቅ መስኖችን ለማስተናገድ ስለማይችል መካከለኛ ና በዚህ ደረጃ የሚገኙ የመስኖ ስራዎችን በመስራት በቅርብ 2 ሺ፣ 3 ሺ፣ 4 ሺ 500 ሰው የሚጠቀምባቸው መስኖዎች በመስራት አርሶአደሮቻችን በአመት ሙሉ ምርቶቻቸውን ወደ ገበያ እንዲያወጡ ጥረት እናደርጋለን። ከአርሶአደሩ ጋር ሁልጊዜ እንሰራለን። እናንተ ደግሞ ከናንተ የሚጠበቀው የተመረቀውን ነገር በአግባቡ መያዝ፣ እድሳት የሚያስፈልገው ሰዓት ማደስ፣ ለዚህ የተቋቋመ ቦርድ ወይም ኮሚቴ የሚባል አለ፣ ስርጭቱን በአግባቡ እንዲያከናውን ማድረግ፣ መመካከር የእናንተ ኃላፊነት ይሆናል። በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪ እና የማዕከላዊ ኢትዮጵያ ክልል ትራንስፖርትና መንገድ ልማት ቢሮ ኃላፊው ዶክተር መሐመድ ኑርዬ መንግስት የአርሶ አደሩን ተጠቃሚነት በዘላቂነት ለማረጋገጥ እየሰራ እንደሆነ ገልጿል። የሀገራችን ዋልታና ማገር የሆኑት በግብርናው ዘርፍ የተሰማሩ አርሶ አደሮች ናቸው። የለውጡ መንግስታችን የእነዚህን አካላት የህይወት ዘይቤያቸውን ለመቀየር የተለያዩ ስትራቴጂዎችን ነድፎ እየተንቀሳቀሰ ይገኛል። ጥረው ግረው ያመረቷቸውን ምርቶች ለገበያ ለማዳረስ የዕለት ተዕለት ማህበራዊ ኪዋኔያቸው ደህንነቱ የተጠበቀ እንዲሆንና ወደሚገለገሉባቸው ተቋማት መዳረሻ እንዲያገኙ ብርቱ ጥረት እየተደረገ ይገኛል። ጊዜያቸውን እና ገንዘባቸውን ቆጥበው ወደ ሙሉ ማምረት እንዲያቀኑ አያሌ እድሎች እየተፈጠሩላቸው ይገኛል። በገጠር የኢንቨስትመንት እና የስራ እድል በሮችም እየተከፈቱ ይገኛል። ከሁሉ በላይ የአርሶ አደሮቻችን ሁሉ ነገራቸው የሆነውን ግብርና ከበርካታ ውስብስብ አደጋዎች የመታደግና የማይበገር ግብርና የመፍጠር ስራ እየተሰራ ይገኛል። ያልተንከባከቡት የትኛውን ፕሮጀክት እየታሰበውን ውጤት ማምጣት እንደማይችል ህብረተሰቡ ተገንዝቦም የተመረቁ የልማት ስራዎችን በባለቤትነት እንዲንከባከብም ጥሪ አቅርበዋል። በዛሬው ዕለት ለአገልግሎት ያበቃ ናቸው ፕሮጀክቶች ብዙ ገንዘብ የፈጁ ናቸው። ተጠናቀው ለአገልግሎት በመብቃታቸው ዳግም እንኳን ደስ አላችሁ እያልኩ የማይጠብቁት የማይንከባከቡት ነገር እድሜ የለውምና የአካባቢ ማህበረሰብ እና ሌሎች ባለድርሻ አካላት እንድትጠብቋቸው፣ እንድትከባከቧቸው፣ በአግባቡ እንድትገለገሉባቸው በዚሁ አጋጣሚ ጥሬን አቀርባለሁ።